ሰላም ጤና ይስጥልኝ፣ ለውዴ ቻናል ቤተሰቦች ኮማንድ ፍቅሩ እንግዲህ በሰላም መንገድ እጁን እየሰጠ እንደሆነ መረጃዎች እየወጣ ይገኛል። ይህን የሰጠበት ምክንያት በተለይ ኮማንድ ፍቅሩ መሰረታዊ ጥያቄዎችን በማንሳት የነዛ ምላሽ በማጣቱ ምክንያት ነው የተባለው። በተለይ ኮማንድ ፍቅሩ ምሬ ወዳጅነህ ከህወሓት ጋር የሚደረገውን ግንኙነት ግልጽነት ማጣቱና ቀጠናው ለቅቆ ለመውጣት እንደተሰማ ነው የታወቀው። ባለፈው ምሬ ወዳጅነህ ከህወሓት ጋር በተለይ ማይጫው ተብሎ በሚታወቀው ውይይት አድርጎ እንደነበር ይታወሳል። ስለዚህ ኮማንድ ፍቅሩ በዚህ ባደረገበት በሁለተኞች ግንኙነትና ግልጽ የሆነ ጥያቄ በመጠየቁ የሁለተኞች ግንኙነታቸውና አብሮ መስራትን በግልጽ የተቃወመበት ሁኔታ ነው የታየው። በተለይ ኮማንድ ፍቅሩ ከህወሓት ጋር መስራትን የተቃወመ በእና አበበ ፈንታውን አማካኝነት ኮሎኔል ፈንታውን ሞሀባ ላይ የሚደረገውን ሴራ የተቃወመ ሲሆን ወንድሞችንም አባቶችንም ኮሎኔል ፈንታውን አልዋጋም በማለት ከላስታ ተራራ ወጥቶ ከመንግስት ጸጥታ አባል ጋር መቀላቀሉን የታወቀው ማለት ነው። በተለይ የሚገርም አቋም ያለው ሰው ነው። ትግሉንም አየ። የነ ምሬ ወዳጅንም ያላቸውን አቋም ተረዳ። በተለይ ከዋት ጋር የነበራቸው ውይይት ማይጨው ተብሎ በሚታወቀው በትግሬ ክልል ውስጥ ስለነበራቸው ውይይትና ምላሽ በማጣቱ ምክንያት እሱም እንግዲህ በወንድሞችና በአባቶች ላይ በነፈንታውን ላይ ሟባ ላይ አልተኩስም በማለት ቀጥታ ለመንግስት ጸጥታ እጁን በመስጠት ተቀላቅሏል ማለት ነው። ስለዚህ ይሄ ኮማንድ ፍቅሩ ከዚህ በፊትም እናውቀዋለን። በመንግስት በከፍተኛ በአጃቢነትም ሲሰራ ነበር፣ በግንባርም ሲሰራ ነበር። አሁን ደግሞ በፋኖነትም ሲሰራ ነበር። አሁን ደግሞ ያለውን የፋኖን አቋም በመረዳት ቀጥታ እንደተቀላቀለ የሚያሳይ ጉዳይ ነው። ሌላኛው የደሳ ላይ ምክትል አዛዥ የነበረው እንግዲህ በመክተው ማሞ ማረኩኑ የተሰማ በተለይ የደሳ ላይ ምክትል አዛዥ መቶ አለቃ ለመን ሻውል እንግዲህ በመከተው ማሞ ምርኮኛ ሆኗ ማለት ነው። ሌላኛው ደግሞ የቀጠና ትስስር ኃላፊ የነበረው የደሳዴ ማለት ነው ዳዊት ቀጸላ ተብሎ የሚታወቀው እሱም እንግዲህ በመከተው ማሞ አማካኝነት ምርኮኛ ሆኗ ማለት ነው። እጅግ የሚገርመው ሌላኛው እንግዲህ ወደ ውጭ ስናፍ እስራኤል ከ30 በላይ ጀቶችን በመጠቀም በየመን ሀውቲ ታጣቂዎች ላይ እንግዲህ ከስልሳ አምስት የተመረጡ ቦታዎችን ከፍተኛ የሆነ ጥቃት ፈጽማለች። በዚህም የተነሳ እንግዲህ በተለይ የመን በዚህ ሰዓት እየነደደች ነው የምትገኘው። ይህን ጥቃት የፈጸመችው ከአሜሪካና ከእንግሊዝ በተቀናጀ እንደሆነ ነው የተሰማው። ሌላኛው እጅግ በሚገርምና በሚያስቅም ሁኔታ ህንድ በራሷ በተኮሰችው እሳት እየተለበለበች ትገኛለች። በፓኪስታን ላይ በተነኮሰችው የጦርነት ትንኮሳ ከስድስት ጀቶች በላይ እንግዲህ በፓኪስታን ተለቃቅመው ዶጋመድ ሆነው ይገኛሉ ማለት ነው። ደግሞ ልዩ ከሚያደርገው ትልቁና ዋነኛው ምክንያት አንድም ጥቃት ሳይፈጽሙ በፓኪስታን ቀጥታ መለቀማቸው ነው የተሰማው። በተለይ ራሷ በተኮሰችው በለኮሰችው እሳት መለብለቧ እንግዲህ ሌሎችን ጉድ እያስፋለ ይገኛል። በተለይ ስትጠቀምባቸው የነበሩ ፈረንሳይ ሰራሽ ጀቶችም እንዳሉበት ይታወሳል። በተለይ ሚጋዝጤና አንድ ኤስዩ ሰራሳ ተብሎ የሚታወቀውን ጨምሮ ህንድ ፈረንሳይ ሰራሹን የምትጠቀመው ህንድ ፈረንሳይንም እጅግ እያስደነገጣት ነው። በተለይ ለፈረንሳይ ዘመናዊ ተብሎ የሰራቸው የምትጠቀምበት በመሆኑ ፓኪስታን እንግዲህ ወዲያውን ለቃቅማ ጥቅም ውጭ በማድረጓ ህንድ እንግዲህ በራሷ በለኮሰችው እሳት ከፍተኛ የሆነ ሽንፈትን ተከናንማ በዛሬው ለሊት አድራለች ማለት ነው። ሌሎችንም እያነጋገረ የሚገኝ ጉዳይ ነው። ሌላኛው ወደ ጅቡቲ ነው፣ ቀጥታ የምናልፈው ኢትዮጵያውያን እንግዲህ በሶስት ቀን ውስጥ ለቀው እንዲወጡ የተሰጠው ትእዛዝ፣ ይህ ፖለቲካዊ ሴራ መሆኑ ግልጽ የሆነ መንገድ እንደሆነ እና ያስታውሳለን ወደኋላ ልመልሳችሁና ሶማሌ ላይ በተለይ ኢትዮጵያውያን ለቀው እንዲወጡም ተደርጎ ነበረ። ከዛም በፊት ደግሞ ቀደም ብለን ከአንድ አመት ከአንድ አመት በፊትም ስንመለከት አረብ አገር የሚኖሩ ኢትዮጵያውያን ስደተኞችም እንዲሁ ለቀው እንዲወጡ እና የማይወጡት ደግሞ በግዞት ቤት እንደሚገቡ እናስታውሳለን። መንግስት በከፍተኛ የሆነ በድርድር በንግግር እስረኞችንም እና ህገወጥ ስደተኞችንም ሲመለሱ መልሶም ሲያቋቁም እናስታውሳለን። ጉዳዩ እንደዚህ ነው። የግብጽ እጅ እየገባ ብዙዎችን ኢትዮጵያን እንግዲህ ለመረበሽ የሚደረጉ ሴራ የፖለቲካዊ ሴራ በግልጽ እያየን ነው። አሁን ግን አረብ ሀገሮች እንግዲህ ግልጽ የሆነ የመንግስትን አቋም በመረዳታቸውና መንግስት ደግሞ ከፍተኛ ዲፕሎማሲ በመስራቱ አረብ ሀገር የሚገኙት ኢትዮጵያውያን እፎይታ ያገኙበት ሁኔታ አሁን ተፈጥሯል። ይሄ ግን እንደቀጠለ ነው። በተለይ ደግሞ ጅቡቲና አሁን ሶማሌ ላይ ያለውም እጃ ዙርግ በተለይ ደግሞ ግብፅ እጇን እያስገባች የምትገኝበት፣ አሁንም ደግሞ የግብጽ ፈርዖን ተላላኪ የሆነው የጅቡቲ ፕሬዚዳንት ለዚህም እንግዲህ ኢትዮጵያውያን እንግዲህ በአስቸኳይ ሁኔታ እንዲወጡ እያደረገ ይገኛል። ይህም የሆነበት እንግዲህ ከሶስት ቀን በኋላ የግብፅ መሪ አልሲሲ እንግዲህ ወደ ጅቡቲ እንደሚያመራ በሰጠው ጋዜጣዊ መግለጫ ሁለት አንዱም የተመላከተበት ጉዳይ ስለሆነ መረጆች እየወጣ ይገኛል። ከዚህ ጋር ተያይዞ ደግሞ የኢትዮጵያኖች እጅ በግር እያሉ እንዲያስወጡ እንግዲህ ትእዛዝ የተሰጠበት ሁኔታ እናያለን። ይህ ሁሉ እንግዲህ ቀስ በቀስ እልባት እያገኘ እንደሚመጣ ተስፋ እናደርጋለን። ጅቡቲ ባይዘወይ አንድ ሚሊዮን የማትሟላ ህዝብ ነች። በአንድ ቀን የኢትዮጵያ መከላከያ ማውረድ ይችላል። ምንም የሚያጠራጥር የሚያጋንንም ጉዳይ የለም። ነገር ግን ነገሮች በሰከነ መንገድ እኛ አይናችን ያለ ቀይ ባህርና አሰብ ላይ ስለሆነ ነው። የጅቡቲው በአንድ ትንፋሽ ውስጥ መያዝ የሚቻልበት ጉዳይ ነው። በላቪዲስክ ነገር ሲሆነ